ሰላም ጤና ይስጥልን አርማች ተመልካቾቻችን፣ ጥቅምት 21 2018 ዓ ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በአማራ ክልል በተለያዩ አካባቢዎች የቀጠለውን አውደውጊያ በተመለከተ በተለያዩ አካባቢዎች ምን ክስተቶች አሉ በዚህ ሰዓት የሚለውን በዚህ አጭር ደቂቃ የምትከታተሉ ይሆናል። እናንተ የሚጠበቅባችሁ አብራችሁ መቆየትና ላይክ፣ ሸር፣ ሰብስክራብ እያደረጋችሁ እንዲሁም ደግሞ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜይል ዶትኮም ላይ ሐሳብ አስተያየቶቻችሁን መላክ ነው። በርካቶቻችሁ ጥቆማ ዜና ጂሜይል ዶትኮም ላይ በርከት ያሉ መረጃዎችን ሐሳቦችን ልካችሁልኛል። በእጅጉ አመሰግናለሁ። አንዳንድ እንደዚሁ ከአሁን በፊት ተሰምቶ የማያውቁ በየአካባቢያችሁ ያሉ ወደ በመረጃዎችንም ጭምር አጋርታችሁልኛል። በእጅጉ አመሰግናለሁ። አሁንም ተሳትፏችሁ ይቀጥል። የተለያዩ መረጃዎች አሉን። እንግዲህ አገር አቀፍ የፖለቲካ ሁኔታውን የተመለከቱ መረጃዎች አሉን። ከብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት የተሰማውን መረጃ ጨምሮ በተለያዩ አካባቢዎች ያሉ መረጃዎች አሉ። በሆቴል ላይ በነበሩ የብልጽግና ወታደራዊና የፖለቲካ ባለስልጣናት ላይ በተፈጸመ የቦምብ ፍንዳታ እንደዚሁ ከዚህ ጋር በተያያዘ መረጃ ተሰምቷል። ይህንንም የማደርሳችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ። መረጃውን ለሌሎች ተደራሽ እንዲሆን ቻናሉን ሰብስክራይብ በማድረግ ሀሳብ አስተያየት በመስጠት ዘወትር የምታደርጓቸውን ተግባራቶች አሁንም እንድትቀጥሉ ነው የማሳስበው። እንግዲህ በርካቶቻችሁ ከአዲስ አበባ እንዲሁም ደግሞ ከተለያዩ የኢትዮጵያ አካባቢዎች ከውጭ ሀገራት ሀሳብ አስተያየቶችን እያደረሳችሁ ይትገኛላችሁ። አመሰግናለሁ። እንግዲህ ወደፊትም በዚሁ ቀጥሉበት። ወደ መረጃዎቹ ሲሄድ እንግዲህ ጠቅላይ ሚኒስትር አብይ አህመድ በሰሞኑን በነበረው ፓርላማ ላይ በተለይ ድሬዳዋን በተመለከተ የተናገረው ንግግር የኦሮሞ ብልጽግናዎችን ሲያስደስት የሶማሌ ብልጽግናዎችን አስከፍቷል። ይህ ጉዳይ አሁንም ቁጣ ቀስቅሷል። በርካታ የሶማሌ የማህበራዊ ሚዲያ የፖለቲካ እንዲሁም ደግሞ በመደበኛ የብልፅግና መዋቅር ውስጥ ያሉ ጭምር ጉዳዩን እየተቃወሙና እያወገዙት ይገኛሉ። አብይ አህመድ ነጭ ውሸት ነው የዋሹት፣ ድሬዳዋ በታሪክ የኦሮሚያ ክልል ሆኖ አያውቅም፣ ይህንን የሚያሳይ አንድም መረጃ የለም በሚል የተለያዩ መረጃዎች ይፋ እየተደረጉ ነው የሚገኙት። ድሬዳዋን በተመለከተ እንግዲህ ከንጉሱ ዘመን ከአፄ ኃይለስላሴ ዘመን ጀምሮ እስከዚህ ሰዓት ድረስ የነበረውን አጠቃላይ ሁኔታ በተመለከተ የሚያሳዩ ሰነዶች የቻርተር እንዲሁም ደግሞ ከአሁን በፊት እየነበሩ የመንግስት አስተዳደር መረጃዎች እየወጡ ነው አብይ አህመድ ምን አይነት የፖለቲካ ሚዛን ለማስጠበቅ ነው ይህንን የተናገረው የሚለው ያው ብዙዎቹ መነጋገሪያ ሆኗል አብይ አህመድ እንግዲህ ብዙዎቹን የንግግሮቹን በግፍልተኝነት በማን አለብኝነት እንዲሁም ደግሞ ከአስተውሎት ውጭ በሆነ ሁኔታ ነው የሚናገራቸው አንዳንዶቹንም አስቦባቸው የሚናገራቸው አሉ ይሄ እንግዲህ በተለይ ባለፈው ሐምሌ ላይ የጅጅጋው የምክር ቤት ውሳኔ አዲስ የዞን የወረዳ የከተማ አስተዳደር አደረጃጀት ከወሰነ በኋላ የኦሮሚያ ክልልና የሶማሌ ክልል ገብተውበት ከነበረው ውዝግብ እንዲሁም ደግሞ በድሬዳዋ ዙሪያ ካለው አጠቃላይ የሁለቱ ክልሎች ውዝግብ አንጻር ጉዳዩን ከፍ የሚያደርግ ነው። አብይ አህመድ በግልጽ በግልጽ ለኦሮሚያ ክልል ያዳለ አስተያየት ሰጥቷል። በህግም በየትኛውም ቦታ ያልነበረ ብለዋል። ከዚህ ጋር በተያያዘ እንግዲህ ማስረጃዎች እየወጡ ነው። እኔም ከድሬዳዋ አካባቢ እያገኘሁትን መረጃ እንደሚከተለው አደርሳቸዋለሁ። በፍጹም ድሬዳዋ አለው ኦሮሚያ ክልል ሆና አታውቅም። የሰነድ ማስረጃዎች ይህንን ነው የሚያመላክቱት። ከአፄ ኃይለሥላሴ ዘመን ጀምሮ ድሬዳዋ እስከዛሬ ድረስ የኦሮሚያ ክልል አካል ሆና አታውቅም። የኦህደድ ብልጽግና ደጋፊዎችን አብይ አህመድ አስደስቷል። የሶማሌ ብልጽግናዎችን ደግሞ ቁጣ ውስጥ ከቷል። አብይ አህመድ በመድረክ በነበረው ንግግር፣ በፓርላማው ማለት ነው። እንግዲህ አብይ አህመድ ይህንን ሲናገር ለመጀመሪያ ጊዜ አይደለም በሚል ከአሁን በፊት አብይ አህመድ ሬድዋን በተመለከተም እየተናገረው እንደዚሁ ሚዛኑን የሳተ ንግግር እንደነበረ እንደዚሁ ቪዲዮዎችን ማስረጃዎች ልካቸዋል። ተመልክቻቸዋለሁ። ለሶስተኛ ጊዜ እንጂ የመጀመሪያ ንግግር አይደለም የሚለው መረጃ እንግዲህ አብይ አህመድ ሆን ብሎ ነው ይህን እየተናገረ ያለው። እውነታው ግን ድሬዳዋን የተመለከተው የኢትዮጵያ ህዝብ ሊያውቀው የሚገባው ጉዳይ ምንድን ነው? እንግዲህ ድሬዳዋ ከተማ ውስጥ ያለውን የህዝብ ስብጥር እንኳ በሳሴክስ በመንግስት የህዝብና ቆጠራ መሰረት ያለውን እንኳ ብናስቀምጥ ትተን ድሬዳዋ ከተማ የከተማዋን ባህሪና አስተዳደር እስካሁን ድረስ ምን ይመስላል የሚለውን እንደሚከተለው መረጃዎቹ ያሳያሉ። እንግዲህ በቻርተር አራት በቻርተር አዋጁ በሽግግር መንግስት የቻርተር አዋጁ አዋጅ 416 2014 2014 ይህን ጨምሮ ማለት ነው። ድሬዳዋ እንደ አዲስ አበባ ራሷን የቻለች ክልላዊ አስተዳደር የፖለቲካ ነፃነት ኖሮት ራሱን የሚያስተዳድር ክልል ነው። እንግዲህ ከኢትዮጵያ ክልሎች ሁለቱ ከተማ አስተዳደሮች እየተባሉ የሚጠሩት ድሬዳዋና አዲስ አበባ ናቸው። ድሬዳዋ በዘጠኝ ከተማ በ38 የገጠር ቀበሌዎች የተዋቀረ ሆኖ አራት ወረዳዎችንም በዙሪያው የያዘ ነው። ከነዚህ መካከል ጎሮ ዋሂና ጀልዴሳ እና አሴልስ ተብሎ የሚጠሩ ወረዳዎችን ጭምር አካቶ የያዘ ነው። ድሬዳዋ በኃይለ ስላሴ ከ930 ዓ ምት ጀምሮ እንደ ፈረንጆቹ አቆጣጠር እስከ974 ዓ ም የሀረርጌ የሐረርጌ ክፍለ ሀገር የሐረርጌ አውራጃ አንድ ልዩ ከተማ ሆና የንግድ እና የትራንስፖርት የስትራቴጂክ ከተማ ሆና ነው ድሬዳዋ እየቆየችው። ከዛ ባላፈ በደርግ ዘመንም ከ1974 እንደ ፈረንጆቹ አቆጣጠር እስከ 1991 ዓ ም የማዕከላዊ መንግስት የንግድ የወታደራዊ ከተማ የስምሪት ማዕከል ሁኖ ተጠሪነቱን ባመዛኙ ለማዕከላዊ መንግስት ሆኖ ነው እየቆየው። በደርግ መጨረሻዎቹ ዘመን 1980ዎቹ እስከ ሽግግር መንግስቱ ድረስ ድሬዳዋ እንደ አሰብ እንደ ኡጋዴን ራስ ገዝ ከነበሩ አካባቢዎች አንዷ ነች። 1993 ድሬዳዋ ሙሉ የፖለቲካ አስተዳደር እውቅና አግኝቶ ፈረንጆቹ ማለት ነው አግኝቶ የከተማ አስተዳደር ሆነ። የሽግግር ቻርተሩም አንቀጽ ሁለት አንቀጽ 13 አንቀጽ 13 ንዑስ አንቀጽ አንድ እና ሁለት እንዲሁም ደግሞ አዋጅ ቁጥር 4 16 2014 ይህንን ነው 2004 ይህንን ነው የሚያሳየው። የድሬዳዋ እንግዲህ መቼ ነው በኦሮሚያ ክልል ውስጥ ሆኖ የሚያውቀው የሚለውን አብይ አህመድ ራሱ ሊመልሰው የሚገባ ሆን ብሎ ሁለቱን ክልሎችና የመደበቂያ እሱ ራሱን እንደ ኦሮሞ ተወካይ አድርጎ ያቀረበው ንግግር ቁጣን ፈጥሯል። አብይ አህመድ በፓርላማ ንግግር እርስ በርሱ የሚጣረስ ነው። በህገ መንግስት ይላል አብይ አህመድ፣ እንደገና ህገ መንግስቱ ውስጥ የለም። የአሁኑ የሶማሌና የኦሮሞ የድሬዳዋ አስተዳደር በሚል እርስ በርሱ የሚጋጭ አስተያየት ነው እየሰጠው ድሬዳዋን እንግዲህ በተመለከተ አብይ አህመድ በፓርላማ ፓርላማ ያደረጋቸው ንግግሮች ሁሉም ክልሎች የመንግስት ሚዲያዎች እየቆረጡ ቪዲዮዎችን ሲያስተላልፉ የድሬዳዋ ሚዲያዎች ግን አብይ አህመድ ስለ ድሬዳዋ የተናገረውን ጉዳይ አላስተላለፉትም። የከተማ አስተዳደሩ ሚዲያዎች ለምን ከሶማሌዎች አንጻር ሊነሳ የሚችለውን ግጭት ስለሚያውቁና ይህንን ጥንቃቄ ውስጥ በማስገባት እንግዲህ ድሬዳዋ በአጠቃላይ በሶማሌዎቹ የአብይን ጥጋብ መተንፈስ አለበት። በዚህ ሁኔታ የተቀመጠው ውሸት ሊያሰራጭ ነው ወይ የሚሉ የተለያዩ አስተያየቶችንም በማህበራዊ ሚዲያዎች እያሰራጩ ነው የሚገኙት ሌላው እንግዲህ ስለ ድሬዳዋ መረጃ ምንጮቹ ከላኩል መረጃዎች መካከል በድሬዳዋ ዙሪያ ጉርጉራ ተብሎ የሚጠሩ ማህበረሰቦች ይገኛሉ እነዚህ ማህበረሰቦች እንግዲህ የሱማሌም የኦሮሞም አይደለም ድሬዳዋ ድሬዳዋ የኛ የጉርጉራዎች ነው ነው የሚሉት እንግዲህ እነዚህ የጉርጉራ ተብሎ የሚጠሩት የማህበረሰብ ክፍሎች በዚህ በድሬዳዋ ዙሪያ በአብዛኛው ሰፍረው ይገኛሉ። የኦሮሞ ብልጽግና ሆን ከጉርጉራ ማህበረሰብ የተለያዩ ጥቅማ ጥቅም እየገዛ ድሬዳዋን የኦሮሞ ነች ለማስባል እንቅስቃሴ እያደረገ ነው። ባለፈውም የከተማዋ ከንቲባ ከድር ሲሰራው የነበረውም ከዚህ ጋር የተያያዘ ነው። እንግዲህ እነዚህ ጉርጉራ ማህበረሰብ ሁለቱንም ቋንቋዎች መናገር የሚችሉ ፣ ሲያሻቸው ኦሮሞኛ ሲያሻቸው ሶማሌኛ የሚናገሩ የፖለቲካው አውቅና ግን እንዳይኖራቸው በኦሮሞም በሶማሌም በኩል እንደዚሁ ፖለቲካዊ በደል እየተሰራባቸው ያሉ እንደሆኑም የሚገልጽ መረጃ ወጥቷል። ይህን እስካሁን ሰምቻ አላቅም። አድማጅ ተመልካቾች ተጨማሪ መረጃ ካላችሁ በዚህ ላይ ድሬዳዋ አካባቢ ያላችሁ ልታደርሱ ትችላላችሁ። እነዚህ የጉርጉራ ማህበረሰብ የኃይል ሚዛን ማስጠበቂያ ናቸው። በድሬዳዋ የሶማሌ ከንቲባዎች ሲመጡ እነዚህ ሰዎች ሶማሌኛ መናገራቸውን መሰረት አድርገው ወደዛ የፖለቲካ ሚዛን ማስጠበቂያ እንዲሁም ደግሞ የኦህደድ የኦሮሞ ካድሬዎች በድሬዳዋ ከተማ ከንቲባ በሚሆኑበት ጊዜ እንደዚሁ የሀይል ሚዛን ማስጠበቂያ የሆኑ ናቸው። በአንጻሩ ግን ድሬዳዋ የኦሮሞም የሶማሌም አይደለም የእኛ ነው የሚል ባለቤትነት ጥያቄ ያላቸውም እንደሆኑ የሚያነሱ ጉዳዮች አሉ። ከዛ ባሻገር አንድ ከተማ እንግዲህ የሚኖርበት ህዝብ ነው ከተባለ ድሬዳዋ ከግማሽ በላይ የሚኖረው በከተማው ውስጥ አማራ ነው በአሃዛዊ መረጃዎች መሰረት ስለዚህ አማራውን ከፖለቲካ ጨዋታ ውጭ ያደረገ ጨዋታ ነው በድሬዳዋ እየተደረገ ያለው። አባይ ፀሐዬ የኦጋዴን ነፃ አውጪ ግንባር ቢሮን ከድሬዳዋ ወደ ኦጋዴን እና ወደ ጎሬ እና ወደ ጅጅጋ ሲያባርር በዛ በፊት አማራው በከተማ ውስጥ የነበረውን ውክልና ሙሉ በሙሉ እንዲያጣ ያደረገው አባይ ፀሐዬ የፌዴራል ጉዳዮች ባለስልጣን በነበረበት ጊዜ መሆኑን አብረው የወጡ መረጃዎች ያሳያሉ። እንግዲህ ድሬዳዋን በተመለከተ አብይ አህመድ ግጭት ቀስቃሽ ንግግሮችን ቢያደርግም እውነታው ግን ይህንን ነው የሚመስለው። ዘርዘር ያሉ መረጃዎች ናቸው። መረጃውን የሚፈልግ ካለ የቻርተሩን ሊያነበው ይችላል። ወደ ራያን ለማጣ የሚወስድን መረጃን ማስከትለው። በአማራ ክልል ሰሜን ወሎ ራያን ለማጣ፣ ዛሬ ሌሊት ደግሞ ሌላ ካህን በወያኔ ታጣቂዎች ታፍኖ ተወስዷል። የትግራይ መንበረ ሰላማ በሚል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅርን እያፈረሰ የሚገኘው ይህ ቡድን ነው ዛሬ አፈና ያደረገው። በካህኑ ላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የራየ ሀገረ ስብከት ቅልሻ ደብረ ሰላም መድኃኔ ዓለም አስተዳዳሪ ሊቀ ስዩማን ቀሲስ ካህሳይ መረሳ ናቸው። ዛሬ ታፍነው እየተወሰዱት እንግዲህ ካህኑ የታፈኑት የደብሩን ቁልፍና የቤተክርስቲያኑ የደብሩን ማህተም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚለውን ለህወሀት ታጣቂዎችና መንበረ ሰላም አለ የሚባለው ለምን አላስረከብክም ተብሎ ነው። ከአምስት ቀናት በፊት በተመሳሳይ የራያ ሀገረ ስብከት ጸሐፊ መምህር ሀረገወይን አያሌው ታፍነው ተወስደው ወደየት እንዳሉ እስካሁን ድረስ አይታወቅም። እንግዲህ ህወሀት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅርን እያፈረሰ ነው የሚገኘው። በሌላ ዜና እንግዲህ የኛው ዜና ስፖርታዊ ቢሆንም ግን ያለውን ሁኔታ በደንብ የሚያሳይ ነው። በሌላ ዜና የራያን ዓላማጣ ከተማ የእጅ ኳስ ቡድን የራያ ዓላማጣ የእጅ ኳስ ቡድን ዛሬ አማራ ክልልን በመወከል ከሰዓት በኋላ ከትግራይ ክልል የእጅ ኳስ ቡድን ጋር በአዲስ አበባ ስቴዲየም ጨዋታ እያደረገ እንደነበር እንግዲህ መረጃዎች ያሳያሉ። ህወሀት ራያን በኃይል ወረራ ቢፈጽምበትም፣ የአማራ ብልጽግና የራያን ህዝብ ክህደት ቢፈጽምበትም ህዝቡ ግን በእንዲህ አይነት የስፖርት መድረኮች እንኳ በአማራነቱ ተወክሏል። እንግዲህ አለማጣና አለማጣ የአማራ ክልልን ወክሎ ድብ ደግሞ ከትግራይ ክልል ከተወከሉ ጋር በአዲስ አበባ ስቴዲየም የእጅ ኳስ እያደረገ ይገኛል። እንግዲህ ህወሃቶች ባይቀበሉትም፣ ግን በአዴን ቢክደውም ህዝቡ ግን ይህንን እያደረገ ነው። ሌላው ህወሃትን የተመለከቱ መረጃዎችን የህወሃት ታጣቂዎች ከስምሪትና ከግዳጅ ቀጠና ወጥተዋል። ወደ ነፃ መሬት ወይም ደግሞ በነሱ አጠራር ሐራ መሬት እየተባለ ወደሚጠራው በብዛት ተቀላቅለዋል። በ24 ሰዓት ብቻ ከመቀሌ፣ ከአዲግራት፣ ከተምቤን ቀጠናዎች ከ155 በላይ ወጣቶች የትግራይ የሰላም ኃይል የሚባለውን ተቀላቅለዋል። እንዲሁም ደግሞ በህወሀት ታጣቂዎች ውስጥ በወታደራዊ ዝ ውስጥ የሚገኙት ወደ 87 የሚደርሱ ታጣቂዎች ወደ ትግራይ የሰላም ኃይል ወደሚባለው ነፃ መሬት ተቀላቅለዋል። በአሃዛዊ መረጃዎች ለማሳየት አርሚ 35 አርሚ 92 15 ካርሚ 42 10 ካርሚ 17 12 ካርሚ 13 10 ካርሚ 33 5 በድምሮ ከ87 በላይ ታጣቂዎች ለሊቱን ከነተጥቃቸው ተቀላቅለው አድረዋል። ከዚህ ጋር በተያያዘ የህዋትን በተመለከተ ራያም እንደዚሁ የህዋት ታጣቂዎች ዛሬ ለሊቱን አፈን አድርገዋል። በራያ ለማጣ ተጨማሪ የአማራ ማነት ጥያቄዎችን አቀንቃኝ ከተባሉ ወጣቶች መካከል ዝናቡ ሲራጅ ዛሬ በህወሀት ታጣቂዎች ታፍኖ ተወስዷል። የህወሀትን ሁኔታ በተመለከተ የቀድሞ የትግራይ ክልል ፕሬዚዳንት ይህንን ብለዋል። በአሁኑ ወቅት ከፍተኛ የሆነ አውራጃዊ ክፍፍል በትግራይ ውስጥ ተስተውሏል ወይም ደግሞ ክፍፍል ውስጥ ገብታለች ትግራይ። ያም ሆኖ ግን የስብሀት ህወሀት ቡድን በቀላሉ የሚታይ አይደለም። አገር ለማስተዳደር የፖለቲካ ቁመና ባይኖረውም አገር ለመበጥበጥ ግን በቀላሉ የሚታይ ቡድን አይደለም ሲሉ አቶ ገብሩ አስራት ገልጸውታል። በትግራይ እንቅስቃሴ ተገድቧል። ህዝቡ ስጋት ውስጥ ነው ያለው። ጦርነት ስጋት አለ። ከ2013 በፊት በተለይ ከፌደራል መንግስቱ ጋር ጦርነት መግጠም አለብን እናሸንፋለን በሚለው እልህ ተነሳስቶ ጦርነት ውስጥ የገባው ህዝብ አሁን ሌላ የስነ ልቦና ጫና ውስጥ ገብቷል ነው ያሉት። ያኔ እናሸንፋለን ብሎ በህወሓት ስብከት ወደ ጦርነት ገብቶ የነበረው ህዝብ አሁን እውነቱን አይቷል። ህወሓት ያሰራጨው ፕሮፖጋንዳ ውሸት መሆኑንም በተግባር አይቷል። በእያንዳንዱ ቤት ቁስለኛ እንዲሁም ደግሞ ከጦርነት ጋር በተያያዘ ሞት አለ። በዚህም እንግዲህ ገፍ በገፍ የሆነ ወጣት እየተሰደደ ነው፣ አማራጭ ካገኘ ትግራይን ለቆ እየወጣ ነው ብለዋል። ሻቢያም እንደዚሁ በነፃነት ትግሉ ዘመን የኤርትራን ሀገርነት እውቅና ለማስገኘት የሻቢያና የኤርትራ በተለይ በሻቢያና የህዋት ኃይሎች በነበራቸው ጥምረት ለኤርትራ ነፃነት በርካታ የትግራይ ወጣቶች ትከሻቸውን ሰጥተዋል ወይም ደግሞ በትግራይ ወጣቶች ትከሻ ነው ኤርትራ ነጻ የሆነችው። ኤርትራ ነጻ ስትሆን የኢትዮጵያን ጥቅም ባላስከበረ መንገድ ነው ኤርትራ ሀገር የሆነችው የሚል አስተያየትም ሰጥተዋል። በዚህ ምክንያት በህወሓት ውስጥ በ 1993 ዓ ም ክፍፍል ተፈጥሮ እንደነበረም የገለጹት ገብሩ አስራት ህወሓት አንድ የጥቅም ቡድን አለ፣ በወታደራዊ ኢኮኖሚያዊ፣ እንዲሁም ደግሞ ከዛ ባሻገር በጥቅም የተሳሰረ ቡድን አለ። ይሄ በሚሊየን የሚቆጠር ገንዘብ የሚያንቀሳቅስ ቡድን አሁንም በስብሃት በኩል ነው የሚመራው ሲሉ ነው ገብሩ አስራት አስተያየት እየሰጡት። የኢትዮጵያ ኤንቢሲ ኢትዮጵያ ከተባለ ሚዲያ ጋር በነበራቸው ቆይታ ነው። በመጽሐፋቸውም እንደዚሁ ይህንን ሉዓላዊነትና ኢትዮጵያ በሚለው መጽሐፋቸውም በአመዛኙ ይህንን ብለዋል። ካሁን በፊት አንብባችሁት የምታውቁ ከሆነ ወደ ሌሎች መረጃዎች ሲሄድ በአዲስ አበባ በቅርብ ርቀት በሚገኙ አካባቢዎች በአማራ ላይ እየተፈጸመ ያለው ጭፍጨፋና ግፍ ቀጥሏል ተብሏል። በተለይ በአለም ገና ከተማ ሶጎ ካቢ ቀበሌ፣ ቅዳሜ ገበያ ማርያም ቀበሌ፣ ጋራ ቡታ እንዲሁም ደግሞ በተለያዩ አካባቢዎች በይፋ ያልተገለጸ ግፍ በአማራ ላይ እየተፈጸመ ነው። ሴቶችና ሕጻናት ሳይቀር በሰልፍ ቁመው እንዲረሸኑ ተደርገዋል። እንደዚሁም ደግሞ በርካታ እንግልቶች ተፈጽመዋል። የታገቱት እስካሁን ድረስ የደረሱበት አልታወቀም። ታግተው በሚሊዮን የሚቆጠር ገንዘብ ከፍለዋል። ከፍለውም ደግሞ የተገደሉ አሉ። ይሄ እንግዲህ ከአዲስ አበባ 50 ኪሎ ሜትር በማይሞላ የቅርብ ርቀት የሚገኝ ነው። በርካታ የአማራ ገበሬዎች መሬታቸውን ተነጥቀዋል። ላለፉት አምስት ዓመታት በአካባቢው ያለው ግፍ ይህንን ነው የሚያሳየው። ሁሉም እንግዲህ ቤቱን ጥሎ እየወጣ ወደ ትንንሽ ከተሞች እየሄደ አንድም ለጎዳና ተዳዳሪነት ሁለትም ደግሞ እንደዚሁ ደግሞ ላስከፊ የከተማ ህይወት ልጃገረዶችና ወጣቶች እየተጋለጡ ነው። ይሄ እንግዲህ ከአዲስ አበባ በቅርብ ርቀት በተገለጹት ቦታዎች አለም ገና ወረዳ ውስጥ እየተፈጸመ ያለ ነው። ማንም ከአዲስ አበባ ወጥቶ ሊያረጋግጠው የሚገባ ነው። በሚያሳዝን ሁኔታ ይሄ ግፍና ሰቆቃ ግን እስካሁን በየትኛው ሚዲያ ሽፋን አግኝቶ አያውቅም ሲሉ ነው የተጎጂ ቤተሰቦች እየተናገሩ ያሉት። ወደ ወታደራዊ አፈሳን የተመለከተ መረጃ ነው የማስከትለው። ወታደራዊ አፈሳን በተመለከተ በኦሮሚያ ክልል በተለያዩ ከተሞች ወታደራዊ አዲስ ግዳጅ እና አፈሳ ቀጥሏል። የኦሮሞ ብልጽግና በሚያስተዳድራቸው እና በሚቆጣጠራቸው ሁሉም ከተሞች አፈሳ አለ። በርካታ ወጣቶች ወደ ከተሞች እየሸሹ ነው የሚገኙት። ቤተሰቦቻቸውን ልጆቻቸውን አምጡ ተብለው እንደዚሁ ልጆቻቸው ወደ የትሄዱ በሚል የታሰሩ አሉ። ወደ ሸኔ ቀጠናዎች እየሄዱም እንደዚሁ እየተጠለሉ ነው ወጣቶች። በወለጋ ደግሞ ራሳቸውን ከብልጽግና እና ከሸኔ እየተከላከሉ የሚገኙ የአማራ ወጣቶች አሉ። ወደ እነሱ ሄደው እንደዚሁ ለጊዜው ከለላ የጠየቁ በርካታ ቄሮዎች አሉ ነው እየተባለው። ከወታደራዊ አፈሳ በመሸሽ በተመሳሳይ ከብር ሸለቆ ወታደራዊ ማሰልጠኛ ያመለጡ የኦሮሞ ወጣቶችም ራሳቸውን እንደዚሁ በተለያየ መንገድ በመደበቅ ለማምለጥ ሞክረዋል። ከነዚህ ውስጥ እንግዲህ በቡሬ ወለጋ መስመር በወንበርማ በኩል ወደ ወለጋ አባይን ሲሻገሩ በውሃ የተወሰዱ በርካታ ወጣቶች አሉ። እንግዲህ የስልጠና ቱታቸውን እንደለበሱ ነው። ከብር ሸለቆ አምልጠው ወደ ምስራቅ ወለጋ ሲሄዱ ውሃ የወሰዳቸው የተወሰኑት በአካባቢው እንግዲህ የሚገኙ በአማራ ገበሬዎች እርዳታ አባይን ተሻግረው ኪረሙ ወረዳ መርጋ ጅሬኛ ተብሎ የሚጠራ ቀበሌ አሁን በርካታ ወጣቶች ከብር ሸለቆ አምልጠው እዚህ ገብተዋል። እነዚህ እንግዲህ ልጆች ናቸው ይላሉ የአይንማኞች። ልጆች ናቸው በተለያዩ ቦታዎች የታፈሱ። በተለይ እዚህ መርጋ ጅሬኛ ተብሎ የሚጠራው ቀበሌ ላይ አሁን የሚገኙት እነዚህ አብዛኞቹ ወጣቶች ከምዕራብ ሀረርጌ ግራዋ ተብሎ የሚጠራው ወረዳ የታፈሱ ናቸው። እድሜያቸው በሚያሳዝን ሁኔታ ከ13 እስከ 16 ዓመት የሚገኝ ነው። ይህም እንግዲህ ብልጽግና ለእድሜያቸው ያልደረሱ ታዳጊዎችን ወደ ወታደራዊ ማሰልጠኛዎች እየወሰደ የጦር ወንጀል እየፈጸመ ስለመሆኑ ማሳያ ነው ይላሉ። እነዚህ እዚህ የደረሱት ታዳጊዎች እንግዲህ ጓደኞቻቸው በውሃ ስለመወሰዳቸው ገልጸዋል። ስምንት ጓደኞቻቸው በአባይ ውሃ ተወስደዋል። እንደዚሁም ደግሞ ሌሎችም መንገድ ጠፍቷቸውም የተበተኑ አሉ። ከካምፑ ሲወጡ በርካታ ቁጥር የነበራቸው ናቸው። በሚያሳዙ ሁኔታ እነዚህ አብዛኞቹ አማርኛ ቋንቋም መናገር የማይችሉ ታዳጊዎች ናቸው። እንግዲህ በመከላከያ ሰራዊት ውስጥ ያው የስራና የፌዴራል መንግስት የስራ ቋንቋ አማረኛ ነው። በምን ሁኔታ እንግዲህ ትእዛዝም ስምሪትም ወታደራዊ ግዳጅ ስልጠናም እንዲሁም ደግሞ የህትመት ውጤቶችንም ማንበብ እንደሚችሉ ግልጽ አይደለም። አማረኛ ቋንቋ መናገር የማይችሉ ወጣቶች ናቸው። ታፍሰው እየተወሰዱት አሁን አምልጠው የሄዱት እናቶች፣ ልጆቻችሁ በፊት የሄዱ ልጆች አልተመለሱም፣ ወደ ትግራይ ጦርነት ሂደው አልተመለሱም። አሁን በቅርቡም ወደ አማራ ክልል ጦርነት ገብተው ልጆቻችን አልተመለሱም። ስለዚህ ሌላ ልጅ አንሰጥም በሚል እናቶች እንደዚህ ልጆቻቸውን እየደበቁ ነው። የአድማብተና የፖሊስ እንዲሁም ደግሞ የልዩ ኃይል አባላት በኦሮሚያ ክልል ወጣቶችን እያፈሱ ነው። የተሰጣቸው ኮታ ባለመሙላቱ ህፃናትን ጭምር እያታለሉ እየያዙ ወደ ካምፖች እየወሰዱ ነው። በዚህ ምክንያት አፈሳ ቀጥሏል። ልጆቻቸው እንዳይታፈሱባቸው አንዳንድ ወላጆች እስከ መቶ ሺህ ብር ድረስ ለጸጥታ ኃይሎች እየሰጡ ልጆቻቸውን ያስለቀቁ መኖራቸውን የወጡ መረጃዎች እያሳያሉ። ወደ ሸዋ መረጃዎች ነው የሚሄደው። ወደ ሸዋ ስንሄድ በጣርማበር ወረዳ አርማኒያ ከተማ በሚሊሻ አባላት ላይ ድንገተኛ ጥቃት ዛሬ ረፋድ ተፈጽሟል። ከጣርማበር ወደ አርማኒያ ገብተው በአካባቢው ፍተሻ እንዲሁም ደግሞ ዘመቻ እናደርጋለን ብለው እንቅስቃሴ ላይ በነበሩ የሚሊሻ አባላት ላይ ነው ድንገተኛ ጥቃት የተፈጸመው። የሚሊሻ አባላቱ በተፈጸመው ጥቃት ወደ ደብረ ሲና ወደኋላ ተመልሰዋል። የደረሰው ጉዳት ግን በዝርዝር አልታወቀም። ደቡብ ጎንደር ሊቦ ከምከም ወረዳ ስንሄድ በሲቪሊያን ላይ የመንግስት የጸጥታ ኃይሎች ጉዳት አድርሰዋል። በወረዳው ልዩ ስሙ ቡራ እግዚአብሔር አብ ተብሎ በሚጠራ ቦታ ጥቅምት 2018 የስምንት ዓመት ታዳጊ ህጻናት ጨምሮ አባትና ልጅ በአጠቃላይ ከስምንት በላይ ሲቪሊያን የፋኖ ደጋፊ ናቸው በሚል በመንግስት የጸጥታ ኃይሎች ተረሽነዋል። እንግዲህ ይህ የሚያሳየው የስምንት ዓመት ታዳጊ የፋኖ ደጋፊ ነው ብሎ መረሸን ምን ያክል ኃላፊነት የጎደለው እንደሆነ ነው መረጃዎቹ የሚያሳዩት። ሌላው በአማራ ክልል ብልጽግና የህዝብ ስብሰባ እያደረገ ነው የሚገኘው በተለይ ከወጣቶች ጋር በሚል በአለፈው አቅጣጫ በተሰጠው መሰረት የውጭ ባዕዳና የውስጥ ባንዳ እናሸንፋቸዋለን፣ ቅዥታቸውን እንደዚሁ በማምከን አንጸባራቂ ድሎችን እናስመዘግባለን በሚል እየተደረገ ባለው ስብሰባ ለብልጽግና ካድሪዎች ከፍተኛ የሆነ መመለስ የማይችሉ ጥያቄ እየቀረበ ነው የሚገኘው። እንግዲህ በጥያቄው በተለይ ሞጋች ጥያቄዎች መካከል ከዚህ በፊት ድል እንቀዳጃለን ብላችሁ ጦርነት ጀመራችሁ። አሁን ጦርነቱ እናንተንም በላችሁ፣ እኛንም በላን፣ እነሱንም አሳለቃችሁ፣ አስጨረሳችሁን። ተዉ፣ ስምምነት ፍጠሩ። ይህንን ማን ሲነግራችሁ ነው የምታቆሙት? ይህ መንገድ ያዋጣችኋል ወይ የሚለውን ጨምሮ በተለይ አንድ ቦታ ላይ ከዚህ በፊት የነበሩ ሁኔታዎችንም እንደዚሁ በማንሳት ነው የነገሯቸው። ተስማምታችሁ መፍትሄ የማታመጡ ከሆነ ይህ መንገድ አያዋጣችሁም በሚለው ጦርነት ውስጥ ገብቼ ጦርነት ውስጥ ገብቼ ጨርሳለሁ የሚል ፈራጅ የነበሩት ካሁን በፊት ፈራጅ የነበሩት መንግስታት ራሳቸው ወድቀው ተመልክተናል። ስለዚህ ከነዚህ የማትማሩ ከሆነ አሁንም እናንተ ፈራጅ ወንጃይ ሆናችሁ ነው የመጣችሁት፣ ይሄ ጊዜ ትምህርት ያልሰጣችሁ ስለሆነ አሁን እንግዲህ ሁኔታውን ታዩታላችሁ ወደፊት የሚል አስተያየትም ተነስቷል። እነሱ ግን ይህንን የሚሉትን የጽንፈኛ ደጋፊ በሚል ለማሸማቀቅ መሞከራቸው ነው የተገለጸው። ሌላው መረጃችን ወደ ራያ ወደ ቋራ የሚወስደን ነው። በቋራ ወረዳ ያለው ውጊያ ከሰዓት በኋላ ቁሟል። ላለፉት አምስት ቀናት በተለያዩ አካባቢ ሲደረግ የነበረው ውጊያ ወደ አሁን ከሰዓት በኋላ ቆሟል። አሁንም ግን ተጨማሪ ኃይል ወደ አካባቢ እየተንቀሳቀሰ ነው። ዛሬን ጨምሮ ሰሞኑን በነበረው ውጊያ የደረሰው አጠቃላይ ዝርዝር ጉዳትን በተመለከተ የእስካሁን የተጣራ መረጃ የለም። የፋኖ ኃይልን ማዛባት አለብን በሚል የገባው የመንግስት ኃይል አሁንም እንግዲህ በአካባቢ ተጨማሪ ኃይል እያደረገ ነው የሚገኘው ሆኖም ግን በዚህ ከባድ ዘመቻ የመንግስት ኃይልም ከባድ ጉዳት እንዳስተናገደ ነው መረጃ ምንጮቹ የሚገልጹት። ሌላው መረጃችን ወደ ሰሜን ወሎ የሚወስደን ነው። በሰሜን ወሎ በተደረገ ውጊያ በመቄት ወረዳ ሰብአዊ ቁሳዊና ወታደራዊ ኪሳራ መድረሱ ታውቋል። ከገረገራ እስከ ጋሸና ባሉት ቦታዎች በተደረገ ውጊያ ነው ጉዳት የደረሰው። ከገረገራ ከተማ ወጣ ብሎ ሲሲጂ ተብሎ ከሚጠራው ቦታ እስከ አቃት ተብላ የሚጠራ ቦታ ድረስ በነበረ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በዚህ ውጊያ አምስት የነፍስ ወከፍ መሳሪያዎች በፋኖጅ ገብተዋል። እንደዚሁም ቁስለኞችና አስክሬኖችን የመንግስት ኃይሎች በአምቡላንስ ወደ ጋሸና መውሰዳቸውን ተመልክተናል። የደረሰውን ጉዳት ግን አላወቅንም ሲሉ ነው የአይን ማኞች የገለጹት። ሌላው መረጃችን በዚህ ሰዓት ከያስኳቸው መረጃዎች መካከል ወደ ደቡብ ጎንደር እስቴ የሚወስደን ነው። በደቡብ ጎንደር እስቴ መካነ ኢየሱስ ከተማ የቦምብ ፍንዳታ ደርሷል። የቦምብ ፍንዳታው ደግሞ የደረሰው የብልጽግና ባለስልጣናት እና ወታደራዊ አዛዦች በተሰባሰቡበት አንድ ሆቴል ላይ ነው። እንግዲህ በአንድ ሆቴል ላይ ተቀምጠው የተዝናኑ በነበረበት ሰዓት በደረሰው የቦምብ ፍንዳታ በወታደራዊ ባለስልጣናት፣ በሲቪል ባለስልጣናት ላይ የደረሰው ጉዳት በዝርዝር አልታወቀም። ጉዳቱ ተጣርቶ እንደደረሰና አሃዛዊ መረጃዎች እንደደረሱ መረጃው ተጠናቅሮ ወደ እናንተ የሚደርስ ይሆናል። ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህን ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። ሌላ ተመሳሳይ መርሃ ግብር እስከምንገና ድረስ አሁንም ጥቆማ ዜና ስሜል ዶት ኮም ላይ ሀሳብ አስተያየቶቻችሁን ልታደርሱ ይችላላችሁ። እየተከታተላችሁ ስለሆኑ በእጅጉ አመሰግናለሁ። መልካም ጊዜ።